በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የተባረካችሁ በብዙ ጸጋ በምሕረቱ በደግነቱ በፍቅሩ በሕይወት በጤና የጠበቀን የጠበቃችሁ እግዚአብሔር ልጆች ከሰማያት ወርዶ ከእናታችን ከመቤታችን ተወልዶ ቤዛ መድኃኒት ሲሆን እዳ የከፈለለት የዳነ ሕዝብ ያደረገን ያደረጋችሁ ብሩካን እግዚአብሔር ልጆች ሁላችሁን እንደምን ቆያችሁ? ሁሉን የሚችል አምላክና ጌታ መድኃኒታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብ ከሕያው መንፈሱ ጋር በአንድነት በሶስትነቱ የተወደደ ተመሰገነ ይሁን። እግዚአብሔር ልጆች፣ ሁለት እናቶች አሉኝ። ሁለት ቤተሰቦች ፈልጋለሁ የሚረዷቸው የሚደግፏቸው አንድ ቤተሰብ አንድ እናት፣ አንድ ቤተሰብ አንድ እናት። ያጋፔ ቤተሰብ ትልቅ ስራችን ነው፣ ባል የሞተባቸውን እናቶች ልጆቻቸው የሚያሳድጉ ብቻቸውን ማገዝ። አንድ ቤተሰብ አንድ እናት ይይዛል፣ አንድ ቤተሰብ አንድ እናት ይይዛል። ከ283 ከ284 በላይ ቤተሰቦች አሉ፣ ይህን ስራ የሚሰሩ እንግዲህ፣ ተጨማሪ ደግሞ ሁለት ችግረኛ ሰዎች መጥተዋል የሚታገዙ እና አናግሮ 09114180 አንዳንድ ቤተሰብ ይበቃ ለአመት እርዳታ ማድረግ ማለት ነው። እስከ 40 ሺህ ብር እስከ 50 ሺህ ብር በአመት ውስጥ መርዳት ቢቻል ለልጆቻቸው ምግብ መስጠት ይቻላል። አንድ እናት ማለት ነው የማድረግ የምችል ውስጥ ያሳወቁ እግዚአብሔር ይባርካቸው። የእግዚአብሔር ልጆች መጽሐፈ ሩት ላይ ስለ ቡኤዝ የተጻፈውን አስገራሚ ነገር ነው ዛሬ ለህይወታችን መማርያ ብናደርገው ሩት መጽሐፈ ሩት ምዕራፍ 3፥18 ላይ ቦኤዝ የጀመረውን ጥግ የሚያደርስ ጥጉህ እንደነበረ ኖሃሚን ስትናገርለት ታያላችሁ። እንግዲህ ይሄ የቤተ ሌም ገበሬ በጣም ቁም ነገረኛ ነበረ እና ሀብታም ገበሬ ነበር። እና ቁም ነገረኛ እና ሀብታም ያደረገው ደግሞ የጀመረውን ነገር የሚፈጽም ሰው ነበር። ዝም ብሎ መተው የጀመረ መተው የጀመረው መተው የሚባል ነገር እሱ ጋር አልነበረም እና እርሻ ሲጀምር እርሻውን እስከ ጥግ ድረስ ነው የሚያርሰው። ማረም ሲጀምር እስከ ጥግ ድረስ ያርማል። ያንን የዘራውን ያረመውን ደግሞ ማጨድ ሲጀምር እስከ ጥግ ድረስ ነው የሚያጭደው። ካጨደ በኋላ ትቶት አይሄድም። መውቃት ባለበት ደግሞ እንደዚሁ በደንብ ነው ምህሉን፣ መከሩን የሚሰበስበው። ገበሬዎችን በደንብ ይመግባል፣ ያሰማራል፣ ይቆጣጠራል። ስራው ሁልጊዜ አይቋረጥም። ይሄ የዕለት ተዕለት ኑሮ እንጀራው ብቻ ስለሆነ እንዳይመስላችሁ። ጉዳይም ሲኖር ለምሳሌ ሩት ወደ እሱ ቤተሰብ የሩት ጉዳይ መጥቶ ነበር። በእስራኤል አንድ አይሁዳዊ ዘር ሳይተካ ከሞተ ወንድሙ ሚስትየውን አግብቶ ዘር ይተካል። ወንድም ከሌለው ከዝኑ እንዲህ ያደርጋል። ከዝን ከሌለው የሚቀርብ ዘመድ ለዛ ሰው ዋርሳ ወይም ወራሽ ይሆንና ሚስቱን አግብቶ ዘር ይተካለታል። እንዲህ አይነት ስርዓትና ሕግ በሙሴ ስላለ የማሃሎን ሚስት ሩት ባሏ ከሞተባት በኋላ የሚወርሳት ከማሃሎን ቤተሰቦች መካከል ቀራቢ የነበረ አንድ ሰው ነበር። ከሱ ቀጥሎ ሁለተኛ ቅርብ የነበረው ቡኤዝ ነበር እና ጉዳዩን ግን ሩት ሄዳ ለቡኤዝ አሳወቀችው። ሩት ወራሽ እንደሆነ የማሃሎን ዘመድ እንደሆነ ስትነግረው ከሱ ሌላ ቀራቢ ሰው እንዳለ አሳወቃትና ያንን ሰው ሄዶ በገበያ አካባቢ ተገናኝቶ ትወርሳት አለ፣ መሀሎንን ትወርሳ አለ። ምን ታደረጋለ? ሲለው አየለም፣ እኔ ፈቃደኛ አይደለውም ሲል ጫማውን አውልቆ ቃል ሲገባለት እሱ ያንን ጉዳይ ተቀብሎ መሀሎንን ወክሎ ሩትን አገባ። የሩት ትውልድ በመሲው ትውልድ ውስጥ እንዲቀጠል እሱም የኢዮቤድ አባት እንዲሆን ምክንያት ሆነ ማለት ነው። የሩትን ጉዳይ የያዘበት መንገድ የቦኤዝን የጀመረውን ፈጻሚነት የሚያሳይ ነው። እግዚአብሔር ልጆች መቼም እኛ ዛሬ ቦኤዝን ተርከ ነው ተደንቀንበት ልንሄድ አይደለም፣ ከቡኤዝ የህይወት መብራት ልንማር በጣም ብዙ። ኢትዮጵያውያን ኤርትራውያን፣ የጀመርነውን ነገር ምን ያህሎቻችንን ምንጨርሰው ይወላችሁ? በመጀመሪያ የጀመርነውን ነገር ከመጀመራችን በፊት እንደሚያዋጣን ማወቅ አለብን። መጀመሪያ ሩት በወርሳት ህጉ ይፈቀዳሉ ብሎ አረጋግጧል። መጀመሪያ ሩትን አገብቶ ልጅ ቢተካ የሙሴ ህግ የሚለውን ነው የማረገው የሚለውን አረጋግጧል። እርግጠኛ ከሆነ በኋላ ነው ስራውን ጀምረው። ወይስ ምንም ነገር ብንጀምር፣ ለምሳሌ የፍቅር ግንኙነት ብትጀምሩ፣ ለምንድን ነው የጀመርነው? ምን ለመሆን ለጊዜው ለመዝናናት ነው የጀመርነው? ለትዳር ነው የጀመርነው? ለምንድን ነው ነው? ይሄንን በመጀመር አስቀድመን መመለስ መቻል አለን። ቁም ነገር ብለን የጀመርነው ነገር ደግሞ ከሆነ ለእሱ ዋጋ ለመክፈል ወደኋላ ኋላ ማለት የለብን። ዋጋ ያልተከፈለበት የራስ ሊሆን አይችልም። ታውቃላችሁ፣ ዋጋ ማለት ምንድን ነው? የጀመሩትን መፈጸም የወደድካትን እስከ ትዳር ይዞ መሄድ፣ የወደድሽውን እስከ ትዳር ይዞ መሄድ። ይሄ ለፍቅር ግንኙነት ወሳኝ ነገር ነው። የወደደውን ወደ አልጋ ይዞ መሄድ በጣም ቀላል ነገር ነው። ነገር ግን ትልቁ ነገር ከትልቁ መብራት ካለው ገበሬ ከወዝ የምንማረው የወደደውን ወደ ትዳር ይዞ መሄድ ነው፣ ወደ ክብር ይዞ መሄድ ነው። ፈለው ጣፋጭ እንዲሆን ንግድ ልንሰራ እንሞክራለን። ብዙዎቻችን ህይወትን ለማሸነፍ እንፈልጋለን፣ መነገድ እንፈልጋለን፣ ተነስተን እንነግዳለን፣ ግን አንጨርሰው የሆነ ቦታ ላይ እንተዋለን። ወዲያው ማጨድ እንፈልጋለን። አንድ ሰው ይወላችሁ፣ በእግዚአብሔር ፊት በበረከቱ እርሻ ላይ ሲቆም የህይወትን ህግ መከተል አለበት። የመዝራት ህግ አለ፣ የማጨድ ህግ አለ። የመዝራት ጊዜ አለ፣ የማጨድ ጊዜ አለ። በመዝራት ጊዜ ማጨድን የሚፈልጉ ሰዎች ከእርሻ ይወጣሉ። ምክንያቱም በመዝራት ጊዜ ማጨድ የለም፣ በአረም ማረም ጊዜ ማጨድ የለም። ሁሉ በጊዜው ነው። የህይወትም ስራ ሁሉ በጊዜው ነው። ህይወታችንን ሰርተን ለመለወጥ የምንፈልግ ሰዎች አንድ ስራ ስንጀምር ያ ስራ በጊዜ ውጤታማ እንደሚሆን አምነንበት ነው መግባት ያለብን። የአዘር ዘር እስኪታጨድ ድረስ ነው መትጋት ያለብን። ያለ ጊዜውን መበልጸግ እንደምታውቁት ዓለም በሙስና በኮራፕሽን የተበላሸ ነው። የምናውቃቸው አጠገባችን ያሉ ሰዎች በሆነ አቋራጭ ሀብት ውድ መኪና ይዘው ስናያቸው ለስራ ያለን አመለካከት ተበላሽቷል። እኛ ኢትዮጵያውያን ይገርማችኋል፣ ብዙ ነው የምረዳው፣ የምመለከተው፣ ሰርቶ መሻሻል ልክ ያልሆነ አካሄድ፣ ብልጠት፣ ብልጠት የህይወት ጥበብ እንደጎደለን አድርገን እንድናስብ ቀንብቶ መሻሻል እንደሚሻል እንደሚበልጥ ሳናቀው እያመንን መተናል። የሆነ ጊዜ የተበላሸ ትውልድ አለ። ያንን ትውልድ ወንጌል ካላስተካከለው ማንም አያስተካክለው። ሄደን ሄደን የት ነው የምንሆነው? መነሻችን እንዳንነሳው ነው የምንወድቀው። መስራትና መሻሻል ከትንሽ ነገር መጀመር የጀመሩትን ደግሞ እስከ ጥግ ድረስ መውሰድ። እናንተ እግዚአብሔር ብሩካል። መለኮታዊ ኃላፊነታችን እግዚአብሔር ለኛ የሰጠን ኃላፊነት ጥቂቱን በደንብ መያዝ። የእግዚአብሔር ቃል በጥቂቱ ታመን በብዙ ላይ ትሾማለህ። ስለዚህ ውጤቱን ቸኩሎ ከመውሰድ ይልቅ ውጤቱን በጊዜው ማጨድ እንደሚገባ ማመን ያስፈልጋል። ስራ የምንጀምር ሰዎች ብዙ አይነት ስራዎች አሉ። ዛሬ ዲጂታል ስራዎች አሉ። ብዙ ወጣቶች በዲጂታል ሚዲያ ላይ ስራ ይሰራሉ። አድካሚ ነው። ያለፋል። አንድ ነገር ሰርቶ ያንን ውጤታማ ለማድረግ ሌሊትና ቀን ያደክማል። አውሮፓ ብትሄዱ፣ አሜሪካ ብትሄዱ ሰው ለፍቶ ይሰራል። ይህን ልፋት መቀበል ያቅተናል። አያችሁ፣ ኢትዮጵያ ውስጥ የምንኖር ሰዎች በትንሽ ነገር እንጀራ እንበላለን። በትንሽ ነገር ሀብታም ይኮንም ይመስለናል፣ ግን አይደለም። በትንሽ ነገር የምንፈልገው ቦታ ላይ በአንድ ጊዜ ልንደርስ አንችልም። በደንብ መስራት አለብን። እግዚአብሔር ልጆች፣ በደንብ መልፋት አለብን። ስንለፋ ደስ ይለን ይገባል። በጣም ስንጠነክር፣ ስንተጋ በጽናታችን መደሰት አለብን። እንገራችሁ፣ ጽናት በራሱ ስኬት ነው። ተስፋ ሳይቆርጡ መልፋት በራሱ ስኬት ነው። እግዚአብሔር ልጅ በፍጹም ተስፋ እንዳንቆርጥ እንደ ቦኤዝ የጀመርነውን ጥግ ሳናደርስ የምንመለስ ሰዎች እንዳንሆን። እግዚአብሔር ልጅ፣ ዓለም የሚገርማችሁ፣ እግዚአብሔርን የማያውቅ ዓለም አሁን የምንናገረው ነገር ገብቶታል። በጣም ብዙ ሰዓት ይሰራል። ብዙ ሰዓት ይማራል። ራሱን ለማሻል ይሞክራል። እናንተ የሀገር ወጣቶች ምንድን ነው የምትሰሩት? ምን ስታዩት ውላላችሁ? ስልካችሁ ላይ ምንድን ነው የምታዩት? ወደፊት የምትፈናጥሩበትን ክንፍ ነው የምትሰጡ የምትሰሩት፣ ወይስ የሰው ጉዳይ ነው የምታዩት? ሁኔታን ነው የምታዩት? እናንተን ተሸክም ወደፊት የሚሄድ መንኮላኮላ የተሳፈራችሁ ነው ወይስ ቆማችኋል ሰው እያደነቃችሁ ነው ልትኖሩ ነው የተዘጋጃችሁ ወይስ ልታናኖሩ ነው ሰዎች እግዚአብሔር ልጆች እባካችሁ መንቃት አለብን ተነስተን መስራት አለብን የእግዚአብሔር ብሩካን የሚሰሩ ናቸው የሚሰሩ የሚለፉ ናቸው ሐዋርያ ጳውሎስ ድንኳን ይሰፋ ነበረ አብርሃም ከብት አርቢ ነበረ ይስሐቅ መሬት አራሽ ነበረ መቶ ጥፍ ነበረ ዘርቶ የሚያፈራ ለፍቶ በበረሃ በድርቅ ዘመን ማረስ የሚችል ጠንካራ ስነ ልቦና የነበረው ጎበዝ ገበሬ ነበረ። እግዚአብሔርን የሚወዱ ሰዎች እየሰሩ ነው የተገኙት። ዳዊት የበግረኛ ነበር። አድካሚ ነው በግ መጠበቅ ከብት መጠበቅ። አድካሚውን ስራ የሚሰራ ነበረ። እግዚአብሔር ልጆች ስራ ፈቶ የተወደደ ስራ ፈቶ የተባረከ ሰው በፍጹም የለም የለም። መንፈሳዊነት ስራን የሚደግፍ የጀመርነውን እንድንፈጽም የሚያግዝ ትልቅ ነገር መሆኑን ማወቅ ያስፈልጋል። ስራ ደግሞ በረከት ነው ብለን ስናምን ነው የሚባርከን። ስራ እዳ አይደለም። ስራ ባርነት አይደለም። አረብ ሀገር ብትኖሩ እህቶች፣ አረብ ሀገር፣ የሰው አገር፣ የሰው ቤት ገረድ ሆኜ ባሪያ ሆኜ አትበሉ። አረብ ሀገር እርሻ ውስጥ እየሰራሁ ነው፣ እግዚአብሔር ባርኮኝ በደንብ እየሰራሁ ነው በሉ፣ በሉ። መስራት በረከት ነው፣ ግርድና አይደለም መስራት መስራት ባርነት አይደለም። መስራት የእግዚአብሔር ስጦታ ነው፣ ጸጋ ነው። የእግዚአብሔር ቃል ያልሰራ አይብላ ይላል። እንድንበላ እግዚአብሔር የመስራትን ጸጋ ሰጥቶናል። በጤና ምስጋና ቅር፣ ምስጋና ቅር። ኢትዮጵያ የምትሰሩ ሰው ቤት የምትሰሩ ካምፓኒ የምትሰሩ ስራ ስራ ነው። ስራ ስራ ነው በቃ። ግን የጀመርነው መፈጸማለን ሩትን እሩት መታ በቦዔዝ እርሻ ወፎች የሚለቅሙትን ርጋፊ የቃረመችው መች ተጸየፈችው? ያንን ስራ እግዚአብሔር ላሎ ይጨምርለታል። ነበራት ትጋት፣ ነበራት ጎንበስ ቀናትል፣ ነበረ ጨመረላት፣ እርሻዋን እንድትወርስ አደረገ። መልፋት፣ ጠንክሮ መስራት፣ እያመሰግኑ መስራትን የመሰለ ነገር የለም። በስራ የሚያፍር ኢትዮጵያዊ አስተሳሰብ በአጠቃላይ መጥፋት አለ የጀመርነውን ነገር ለፈጸም፣ ምን የሚያስችለን ይሄ ነው። ሁሌ አንድ ስራን ስንሰራ እየተዋረድን እንደሆነ የሚሰማ ልብሳችን ሲቆሽሽ። አንድ ኢንጂነር ወዳጅ አለኝ፣ የሚሰራው ህንፃ መሳሪያ ውስጥ ነው። ህንፃ መሳሪያ ይሸጣል። አቧራ ለብሶ ነው የሚውለው። ደስ ይለኛል አቧራ ስለብስ ይላል። የሰራው ስውል አቧራ ስለብስ። ወጣት ነው። በጣም ውድ ጂንስ ለብሶ ከተማ ውስጥ እንቀሳቀስ ይችላል። ደስ የሚለኝ ግን እኔ አቧራ ስለብስ ነው፣ የሰራው ይሄ ነው። ውጭ ሀገር ያላችሁ ታውቃላችሁ። ወንድ የሚሰራውን ሴት የምትሰራው አይመርጡ፣ ሁሉ እኩል ነው የሚሰራው። እግዚአብሔር የሰጣቸው መሬት ተሳምረው ግን አስመስለው ይኖራሉ። አስፓልታቸው ንጹህ፣ ጫካቸው ንጹህ፣ ቤታቸው ንጹህ። ጭንቅላታችን ውስጥ ነው ይሄ ሁሉ ነገር ያለው። እግዚአብሔር በሰጠን አይኑሮ ውስጥ ነው ይሄ ሁሉ ነገር ያለው። ጥበብ ስጠኝ እያሉ፣ ኃይል ስጠኝ እያሉ መስራት ያስፈልጋል። ይህን የምትሰሙ ሰዎች መስራት መባረክ መሆኑን አምናችሁ ተነሱ። እግዚአብሔር ልጆች የጀመርነውን ደግሞ እንፈጽም። በፍጹም ያዘለቀቅ እንዳናደርግ ሰይጣን የሚያጠቃን ይሆናችሁ። ከዲያብሎስ ውጊያዎች አንዱ ብፁዕ ወቅዱስ አባ ሽኖዳ ምን ይላሉ? አስጀምሮ ማቋረጥ ነው። አስጀምሮ ማቋረጥን ሆቢ ሆቢያቸው የሆኑ ሰዎች ጀምሮ መተው ሆቢያቸው በቃ፣ ያልጀምሩት ነገር የለም ግን ሁሉም ትተውታል። እነዚህ ሰዎች የት እንደሚደርሱ ትገምታላችሁ። የማይሆን ሰው ሆኖ ነው የሚቀሩት፣ ቶሎ ካልተስተካከሉ ምንም ነገር አይተን። እንደ ቦኤዝ ጠንክረን አስበን ጀምረን መፈጸም መንፈሳዊ ነገር ላይም እንደዚህ ሆኖ እግዚአብሔር ልጅ እግዚአብሔር ጠራን አይደል? ወደ ቤቱ አስጠጋ መንፈሳዊ ነገራችንም መፈጸም አለበት ክርስቶስን ወደ መምሰል ስጋ ወደ ሙሉ ወደ መቀበል በቅድስና ወደ ማደግ የመንፈስ ፍሬን ወደ ማፍራት መንፈሳዊ ሰው ወደ መሆን እስክንደርስ ድረስ ወደ እግዚአብሔር ቤት መምጣታችን መቀጠል አለበት። መንገድ ላይ ሰዎችን አይታችሁ አታቋርጡ። ቤት ውስጥ ያለውን የቤቱን ጌታ እያያችሁ፣ ምሕረቱን ቸነቱን እያያችሁ በትተ መቀጥላለብን። የሰው ጉዳይ አይሳባችሁ፣ በሰው ጉዳይ ውስጥ አትግቡ። እግዚአብሔር ልጆች ሐዋርያው ጳውሎስ በራሳችሁ ጉዳይ ላይ አተኩሩ ይላል፣ ለተሰሎንቄ ክርስቲያን ልጅ። በራሳችሁ ጉዳይ ሰው ሆንኩ በፊት ተስተካክያለሁ ቆሚያለሁ ወይ ፈልጌ አግኝተኛለሁ ተገኝቼልሃል ወይ ማለት ነው የሚገባ ቤተክርስቲያን መጥቶ ስለ ሰው ማውራት፣ ውጭም ስለሰው ማ ስልክም ላይ ስለሰው እባካችሁ እባካችኋል እባካችሁ ከእንቅልፋችን እንንቃ። ከእንቅልፍ የምንነሳበት ሰዓት ደርሷል። ዛሬ የምታወሩለት ሰው ነገ እኛን አያቀንም፣ ጥሎ ነው የሚሄደው። ስለ አርቲስት ብታወሉ፣ ስለ አገልጋይ ብታወሩ፣ ስለ ሰው ጉዳይ የምትሰሙትም የምታወሩትም ሰዎች እነዛ ሰዎች ሁሉ እናንተን አያውቋቸውም፣ እኛን አያውቁንም። ከሚያቀን ጌታ ጋር ተገናኝተን ተባርከን መኖር ይሻለና ጀምረን ንፈጽም ለስከ ደግሞ መድረስ ወደ መስቀሉ ጫፍ መድረስ ያስፈልጋል። ጀምረው የፈጸሙት ናቸው የተመሰገኑት የእኛ አባቶች ስናያቶች የተባሉት። ዴማስም ይህንን ዓለም ወዶ ትቶኛል ይላል ሐዋርያ ጳውሎስ። እንደ ዴማስ ያሳድጎ ለቀቅ ማድረግ በፍጹም በፍጹም። ትናንትና የጀመርነውን ክርስትና ያቋረጥን ሰዎች ሊጸጽተን ይገባል። ጠላት እንዳይጫወትብን ቶሎ ብለን ወደ እግዚአብሔር እንመለስ። እንድንመለስ የእግዚአብሔር ቸርነት ህነታችን የቤታችን ረድት በረከት የመላእክት ጥበቃ አብሮን ይሁን። መንፈስ ቅዱስ ይባርካችሁ። ቃሉ በረከት ነው። በዚህ ቃል ስለተባረክን ምስገን ይገባልካችን ላይክና ኮሜንት በብዛት እንድትወዱ እጠይቃችኋለሁ። የዘለምዘራችሁን ባር ቀሲስ አሸናፊ ይሰራል።